እንኳን በጋራ አገናኘን እንላለን። ዛሬ ታላቁን የሕዳሴ ግድብ ባስመረቅንበት ማግስት እንዲሁም ትልልቅ አገራዊ ፕሮጀክቶች ባስጀመርንበት ማግስትና ለወደፊት ደግሞ የሚጀመሩ ትልልቅ አገራዊ ፕሮጀክቶች በታወጁበት ማግስት የተገናኘ ነው። ይሄ የጥያ መቃነቅ እርስ ከሱ ጋር ተያይዞ ልዩ ግጥጥሞች ያለውና በአጭር ጊዜ ተሰርቶ የሚያልቅ ፕሮጀክት ነው። እንኳን አገር አቀፍ ፕሮጀክትና ጥያ ፕሮጀክቶች በጋራ ተገናኙ። እንግዲህ የጥያ መካነ ቅርስ 900 ዓመት ቆይቷል። ብዙ ሰዎች በተለያየ ጊዜ ይሄን ለማሰራት ሞክረዋል። ትንሽ እልፍ ያነ ስራ የሰሩ ሰዎች አሉ። ታሪኩን ከመጻፍ ባሻገር ሌሎች ተጨማሪ ስራዎች አልተሰሩም። ባለፉት ሶስት አራት አመት የተሞከሩ ሙከራዎች አሉ፣ እነሱን እናመሰግናለን። የአሁኑ ፕሮጀክት ግን ትንሽ ቁርጠኝነት የሚፈልግ የሁሉንም መደራጀት የሚፈልግ ስራ ነውና የሚጨርሰው ገንዘብም ቅድም እንደሰማችሁት ነው። ይሄ ፕሮጀክት ሶስት ዋና ዋና ፌዞች ያሉት ሲሆን የመጀመሪያው ፌዝ እስከ ሰኔ 30 ተጠቃለው በሚቀጥለው መስከረም ሁኔታዎች የሚሳኩ ከሆነ ደንገሳ በጋራ እዚህ እንበላለን ብዬ አስባለሁ። የመጀመሪያውን ፕሮጀክት እናስመርቃለን። በምንም በምንም አድርገን መስከረም ላይ አስመርቀን ወይ ደንጌሳ እንበላለን ወይ መስቀልን በጥያ በጋራ እዚህ እናከብራለን። እንግዲህ መንግስታችንና ፓርቲያችን ሶስት ነገሮች ላይ ጥብቅ አቋም አለው። የመጀመሪያው ልማት ላይ ነው። የጀመረውን ልማት ህዝቡን አስተባብሮ ይጀምራል፣ ይጨርሳል። ሁለተኛው ሰላም ላይ ጥብቅ አቋም ነው ያለን። የሀገሪቱ መንግስትም የማዕከላዊ ኢትዮጵያ ክልልም ተመሳሳይ አቋማለን። ሶስተኛው በሀገሪቱ የዲሞክራሲ ስርዓት ግንባታ ላይ ተመሳሳይ አቋም አለን እና የጀመርነው ልማት እንደጀመርነው እንጨርሳለን። በጋራ ሆነን ተባብረን እናሳካለን። ለዚህም ዛሬ ቃል የገባችሁ ባለጸጋዎች በእውነት ይሄን አካባቢ ማልማት ይሄን አካባቢ መለወጥ አጠቃላይ ሀገር መለወጥ ነውና በገባችሁት ቃል መሰረት ተከታትላችሁ በሚሰጣችሁ የጊዜ ሰሌዳና በሚሰጣችሁ ዲዛይን መሰረት ሰርታችሁን ልታስረክቡን ከአደራ ጭምር አሳስባለሁ። ዞኖች፣ ቢሮ፣ ወረዳዎች፣ ክላስተሮች በምስራቅ ጉራጌ ዞን የምትገኙ ወረዳዎች ይሄ ስራ ከምንም በላይ የእናንተ ስራ ላይ ስራ ነው እና ተጋግዛችሁ ማህበረሰቡን አስተባብራችሁ እንድትሰሩ እንድትጨርሱ ለናንተም በድጋሚ ያሳስባለሁ። አርሶ አደሮች በአካባቢያቸው ካለ ማህበረሰቡ ጋር በመመካከር ቢያንስ አንድ በሬ በአንድ ሰፈር ቢያዋጡ አንድ ሺህ አምስት መቶ በሬ ብናገኝ አንዱን በሬ በመቶ 100 ሺህ ብር ብንሸጠው 150 ሚሊዮን ብር እናገኛለን። ይሄ በትብብር ነው የሚገኘው። አንዳንድ ዞኖች ላይ እንደዚህ አይነት ስራ ሰርተው አሳክተዋል። ለምሳሌ ሃላባ ዞን በሁለት ዙር 2600 በሬዎችን ሰብስቧል፣ ለስቴዶም ስራ። ስልጢ ዞን በአንድ ዙር 2000 በሬዎችን ሰብስቧል፣ ለአጠቃላይ ለአስፋልት እና ከተማውን ለማሳመር ስራ። እዚህም ያለ ማህበረሰብ በዚህ መንገድ ብናስተባብረው እርሷ አደሩ እስከ 150 ሚሊዮን ብር መርዳት የሚችል ከሆነ ባለሀብቱ እስከ አምስት መቶ ሚሊዮን ብር መርዳት የሚችል ከሆነ ዞኖችና ልዩ ወረዳዎች መዋቅሮች እስከ 100 ሚሊዮን ብር መርዳት የሚችሉ ከሆነ የማዕከላዊ ክልል መንግስትም በጀት ለዚህ ስራ ማስጨረሻ በቂ በጀት የሚመድብ ከሆነ የመጀመሪያውን ዙር እስከ ሰኔ 30 ጨርሰን ሁለተኛውን ዙር ደግሞ በ2020 አካባቢ ለመጨረስ እንሞክራለን። ይህ አካባቢ በእውነት ነው የምላችሁ፣ ዕድሜ ሰጥቶን የምናየው ከሆነ፣ ቅድምም አንድ አባት በትንቢት ተናግረዋል ተብሏል። የሁሉ መሰባሰቢያ ነው የሚሆነው የቦታ የሁሉ ሰው መሰባሰቢያ ነው የሚሆነው። ሯጮች እዚህ የምናዘጋጃቸውን ሩሞች ወይም ክፍሎች ይዘው ልምምድ የሚያረጉበት፣ ቱሪስቶች ለአምስት ቀን ለስድስት ቀን ሳይሆን አንድ ወር ቁጭ ብለው ምርምር የሚያረጉበት፣ ከአዲስ አበባ በጣም ከልቦ ስለሆነ ደግሞ በርካታ የአዲስ አበባ ነዋሪ እና የአካባቢ ነዋሪ ልጆችን ይዞ መጥቶ የሚናፈስበት ቦታ ይሆናልና የዛሬ አምስት ዓመት ስድስት ዓመት ይሄ ቦታ ምን ሊሆን ይችላል ብላችሁ የምጠይቁኝ ከሆነ የሁሉ ሰው መገናኛና መሰብሰቢያ ቦታ ይሆናልና፣ ለዚህ ሥራ መሳካት ሀብት ያላችሁ በሀብታችሁ፣ እውቀት ያላችሁ በእውቀታችሁ፣ ሽማግሌዎች በጸሎታችሁ፣ እናቶች በጸሎታችሁ፣ ወጣቶች በጉልበታችሁ ድጋፍ እንድትሰጡ አሳስባለሁ። ስላዳመጣችሁኝ አመሰግናለሁ። ዘመኑ ዘመኑ የሰላም የፍቅር የአንድነት የመተሳሰብና ልዩ ልዩ ድሎችንም እናስመዘግብበት ዘመን እንዲሆን ልንመኛለሁ። አመሰግናለሁ።